ኬራ ና ጽግን እዚህ ነው ምታድርት? ይህ እየተጫወትን ነው የምናድር። በሉ እኔ ልጅ ሀሴት እንውጣ። እሺ፣ ስማ ደግሞ ቃል ገባው። ዳረሳሽ ትግሬ ምኑ ምገባው እና አይሰማኝም። እብድ የሆነች ልጅ እኮ ናት። እድም ጭምትም ነች።

እየተጠቀሙ መነጋገራቸውን ወይም ደግሞ አንዳቸው ለአንዳቸው መወቃቀሳቸውን አልተውም። ዛሬ እንኳን የምሩና የናሆም ደስታ ስለነበረ እቤታቸው ምሳ ተጋብዘው አብረው ሄደው ምሳ ከተበላ በኋላ እንኳን ወደ ጭቅጭቃቸው ገብተዋል። ማን ወይም ደግሞ ኪራ ወይም ደግሞ ጽናት አንዳቸውን እስካላሳመኑ ድረስ ይሄ ጭቅጭቅ ያቆማል ብለን አንጠብቅም። ሁል ጊዜ መልስ ያጣው ኪራ ባገኘው አጋጣሚ ይጠይቃታል። እሷም ደግሞ ነገሮችን ለማስተካከል ወይም ደግሞ ለማስተባበል እየሞከረች የምትመልሳቸው መልሶች አጥጋቢ ስላልሆኑ ከጥያቄዎቹ ማምለጥ አልቻለችም። ሁለቱ ልቦች ደግሞ በጣም የሚዋደዱት ነገር ግን ምሩዬ ስለሚያመኝ እኔና ናሆሜን አላስቸግረውም ብላ ለዘመናት በልቧ አፍና ያዘችውን ፍቅር ዛሬ አፈቅርሃለሁ እውነቱን ተረዳኝ ብላ ፊት ለፊት አውጥተዋለች። ሁልጊዜ ሲሞክር የነበረው ናሆሜም ዛሬ ተሳክቶለት ደስታውን ገልጿል ማለት ነው። እውነት ለመናገር ከሆነ ምሩዬ እስካሁን ድረስ እንደዚህ አይነት እንክብካቤ ነው የቀረብሽ ማለት እችላለሁ። ገና እሺ ብላው ከደጅ ልትወጣ ጀምሮ ያለውን ክብርና አድናቆት ልሸከምሽ፣ ልዘልሽ፣ ራሴ ላይ ቁጭ ላድርግሽ፣ የት ላርግሽ፣ ምን ላርግሽ፣ ልቤ ውስጥ ልክተትሽ እያለ እንዲ በቃ ግራ ግብት እስከሚለው ድረስ ፍቅሩን የገለጸላት ነውም። ማታ ራሱ በጣም ደስ ብሏት አሴት ስታደርግ አድራለች እና ጠዋት ሲነሱ እንዴት ነበር አዳሩ ሲላት እስከ ዛሬ ድረስ ያንተ ባለመሆኔ ወይም ደግሞ ብቻዬን በመሆኔ ቆጨኝ። ከእንግዲህ በኋላ ያለውን ጊዜ ግን ይጠቀምበታለሁ ብላ ደስታዋን ገልጻለታለች በእርግጥ ናሁን በደንብ ነው የሚያስታውቀው ለመልካም ልብና ለሴቶች እንክብካቤ እንደሚያደርግ እጅግ በጣም ያስታውቃል ዛሬውኑ ተነስቶ ተፍተፍ ብሎ ቁርስ ለሷ ከሰራላት በኋላ ምሳ ደግሞ ከሰራ ትንሽ ቆየት ዘግየት ካለ በኋላ እነ ኪራ መጥተው ቆንጆ ምሳ ተጋብዘው ሄደዋል። ዛሬ የደስታቸው ቀን ነው፣ ማንንም አይሰሙም። እሱ የሚፈልገው ምሩዬን ማስደሰት ብቻ ነው። እሷም ራሱ እየሰረቀች እያየችው እስከ ዛሬ ድረስ ምንሆኝ የነበረ ይህን ሁሉ ጊዜ ያቃጠልኩት በሚል ስሜት ነገር ግን ደስታዋና ፈገግታዋ ከፊቷ ላይ ሳይጠፋ ፕሮግራሙን በደስታ አጠናቀውታል። በዚህ አንጻሩ ደግሞ የኪራ ጓደኛና ሀሴት የነበራቸው የጸብ ነገር ወደ ምን እያመራ እንደሆነ አናውቅም። ዛሬ የቤት ውስጥ ተነስታ ኮርደድ ኮርደድ በምትልበት ሰዓት ከየት መጣ ሳይባል መጥቶ ነገሮችን ከእንደገና መልሶ ወደኋላ ያነሳባት። ሀሴት ሁል ጊዜ ስለ አባቷ እንዳያነሳ ታስጠነቅቋለች። እሱ ደግሞ ለምዶበት ይሁን ውስጡ ቀርቶ አይታወቅም፣ ስለ አባቷ ሳያነሳ አያድርም። ለምንድን ነው እንደዚህ አይነት ነገር የምታሳየኝ? ሲላት አንተ ኮ የሰራኸኝ ስራ እጅግ በጣም መጥፎና ነውር ነው፣ ምንጊዜም እኔ ሳይ እሱ ነው የማስታውሰው ና መጥፎ ስራ ካብሮ እስካለ ድረስ ካንተ ጋራ ሰላም ማውረድ አልችልም ትለዋለች። እኔ እኮ ለሰራሁት በደል ወይም ደግሞ ላጠፋሁት ጠፋት አባት ሽኮ አስቀጥቅጠውኛል ተደብድቤ ኮ የገባው ሰነኝ ተደብድቤ ስገባ ኮ እናቴ ኮ የደመንባ አልቅሳለች አሁን አንቺ ምንድን ነው የምትናገሪው ዛሬም ተበደልኩኝ እያልች ነው አባትሽ የሰሩት ስራ ኮ ከግፍም በላይ ነው ሲላት ብቴ ካርካጇን በጥፊ አጩላው ሄዳለች በእውነት ለመናገር ከሆነ ሀሴት በአሁኑ ሰዓት በጣም ጠንካራ ነኝ ብላ የምታምንና ለእንደዚህ አይነት ነገሮች ቦታ እንዳትሰጥ የሆነችበት ጊዜ ላይ ደርሳለች። ይህን ሁሉ ያመጣባት ደግሞ እሱ ነው። አንደኛ በህይወቷ ላይ ያለውን ነገር በሙሉ ምስቅልቅል አድርጎ እንዳልሆነ ህይወቷን የቀየረባት ልጅ ስለሆነ በፍጹም እሱ ጋር ፊት ለፊት ቆማ ስለ ሰላም ወይም ደግሞ ስለ ፍቅር መውራት አትችልም። ልቤ፣ ውስጤ ተጎድቷል ነው የምትለው። አሁን እንኳን በምታየው ሰዓት ንዴቷ እየተነሳባት ዛሬ ጭራሽ ሆኖ በጥፊ ብላ ገላግለዋለች። እጁ ባለጌ ነገር ነው። ኪራ ቤት በመጣ በንጋታው እንኳን ሄዶ ጽናት ጋር እንዴት እንደምታምሪ በጣም እኮ ነው የምታምሪው ብሎ ሊስማት የተዘጋጀ ማንነቱን እንኳን ሳታቀው እንዶ ጭራሽ ያላየችውን ልጅ እንዴት ብላ ትሰማው? ማና አንተ እባከን ከዚህ ራቅ ብላ ገፍት ራስ ወጥተዋለች። ምን ጊዜም እንደዚህ አይነት ነገር ውስጥ ያሉ ልጆች አይመከሩም፣ አይሻሻሉም እንደዚሁ ይቀጥላሉ ማለት ነው። ሀሴት ላይ ያደረሰውን በደል ሌሎች ሴቶች ላይም ለማድረስ ተፍ ተፍ ነው የሚለው ከጸጸቱ ተመልሶ መልካም ሰው ሆኖ የራሱን ጓደኛ ይዞ መኖር አይሆንለትም።

ምንም ነገር ቢፈጠር የማይደባበቁት ጽናትና ምሩ። ምሩ በጠዋት ተነስታ ገስግሳ መታ ለጽናት አብስራታለች። ይገርምሻል ጽናትዬ፣ ዛሬ የጠፋውበትን ምክንያት ብሰሚ አትቀየምኝም ስትላት እንዲህ ስልክሽ አይሰራ ምናይል፣ በጣም ተጨናንቄ ነበር። የተፈጠረው ምንድን ነው ንገሪኝ ብላ ጽናት ጓግታ ስትጠይቃት የሚገርምሽ፣ ለናሆን ፍቅሬን ገለጽኩለት። እሱ ቤት ነበር ያደርኩት ስትላት ጽናት ከሷ በላይ ተደስታ ደስታዋን ገልጻላታለች። በጣም ደስ ይላል። እውነትሽን ነው ምርጌ ስትላት፣ አዎ የእውነቴን ነው ምልሽ። ዛሬ እንደውም ዛሬ ምሳ የምንበላው እዛ ነው ስትላት፣ እንዴ የናሆሜን ቤት ልናየው ነዋ አለች ጽናት ምሩዬ ደግሞ እንዴ ከአሁን በኋላ እኮ የናሆሜ ቤት ብቻ አይደለም የሚባለው፣ የናሆሜና የምሩዬ ቤት ነው የሚባለው። አስተካኪ ብለው ሁለቱም በሳቅ ብሎ ደስ ብሏቸው ከቤት ወጥተው ተያይዘው ወደ ምሳው ፕሮግራም ሊሄዱ ተዘጋጅተዋል። በአንጻሩ ደግሞ ኪራ እንደው ካልመጣ አሁኑኑ ካልመጣ ብሎ በስልክ ሲያጣድፈው ወደ ነበረው ወደ ናሆም ገዝግዞ ሄዷል።

ናሆም ያው እንግዲህ ለኪራዬ ደስታውን ገልጿል ማለት ነው። በዚህ ሰዓት እንግዲህ ሁለቱም ደስታቸውን እየተገላለጹ ነበር። የሚገርመው ለእኔ እንደ ዳመነ ወይም ደግሞ እንደ ካፊያ ባር ከፈከፈልኝ ስትለው የነበረው ፍቅር ይሆ ገባ ቤት ሲለው አሁ ካሁን በኋላማ የፍቅር ጎርፍ ጠብቁ። በጣም ደስ የሚል ጊዜ ነበር። የሚገርም ነገር እንደ አበባ ነው የተንከባከብኳት አለ። በትክክል በጣም ነው የተንከባከባት። ገና ገና ምሩዬ ከዚህ በላይ ይንከባከብሻል። ምክንያቱም እንዲሁ ናሆም ያስታውቃል። በጣም ገራገርና መልካም ልብ ያለው ነው። እስካሁን ድረስስ መጠበቁ ራሱ እኔ ለአንተ አልሆንም የራሴ ችግር አለብኝ፣ ምክንያቱም የሚሆን ነገር አይደለም እያለች ስታመላልሰው በቃ እሺ አሁን ለጊዜው እንደዚህ አይነት ነገር አታውሪ፣ አንድ ቀን ይሳካልኝ ይሆናል፣ እኔ እውነተኛ አፍቃሪ ነኝ እያለ ጊዜ ሰጥቶ ነው የጠበቃት እና እውነትም ለዚህ መሥዋዕትነት ወይም ደግሞ ጊዜውን ለሰጠለት ፍቅር ትክክለኛ ምላሽ እንደሚሰጥ ያስታውቃል። ካሁንም ጀምሮ በ እንክብካቤው ደስታዋን የገለጸችው ምሩ ይኸው ወታ እንግዲህ ለጽናት እንኳን ደስታዋን እንገልጻለች። እሱም ለኪራ ነግሮታል። ኪራን በጣም ደስ ብሎታል። ምክንያቱም ሁሉም ሲጠብቁት የነበረው ፍቅር ነው። ምን እነሱ ብቻ እኛ ራሳችን የምሩና የናሆሜን ፍቅር እጅግ በጣም ስንጠብቅ ነበረ። ብቻ በመሀላቸው ሌላ ነገር እንዳይገባና የተሳሳተ መንገድ እንዳይሄድ እያለን ስንፈራ የነበረው ፍቅር አሪፍ ደረጃ ላይ ደርሶ ናሆምና ምሩዬ አንድ ላይ ሆነዋል። ጽናትና ኪራስ መቼ ነው አንድ ላይ የሚሆኑት? ይህንን እንግዲህ በጉጉት እንጠባበቃለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ስለምትሆኑ እጅግ አድርጌ አመሰግናለሁ። ቤተሰብ መልካም ጊዜ ይሆንላችሁ። በሌላው ፕሮግራማቸው ደግሞ እስክንገናኝ ድረስ መልካም ጊዜ ይሁን። ቻው ደህና